አሁንም ምለው የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በህግ እንዲፈታ እንፈልጋለን። ሀብታም እያሉ ያለምንም ቅድመ ሁኔታ ቦታውን አስረክበ የኢትዮ ስወገነት ብለህ የያዝከው ሚዲያ ይዘው ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሀል። ተሸክሚያችኋል የምትል ከሆነ አልተሸከምክም። እኛን የተሸከምነ እርግጠኛ የምነግርህ ተሸክመንን ይኖር ነው። ቢገባህ ኖሮ አየር ላይ ቆ ጭብል ብለ ያ ሁሉ ስታወራ ዝም የተባልከው ስለተሸከምን ነው እንጂ አውቀህ አይደለም። እኔ አጠገብ ቁጭ ቤት ምሰራውን ሰው እያፈንታ ሰባዊ መብት ተሟጋች አይሆንም። መጀመሪያ እኔ መብት ተከብሮ ነው ከዛ በኋላ ሰባዊ መብት ተሟጋች የሚሆነው። ይህ አይደለም። ሰባዊነት የሚጀምረው ከአጠገብ ነው ከራስ ነው ሰባዊነት የሚጀምረው። ኢትዮ 360 ከተቋቋመ እኔ አራት ሰዓት ድፍን የተኛሁበትን ጊዜ አላስታወስም። ድፍን አራት ሰዓት የልጅ እናት የልጆች እናት ነኝ ሴት ነኝ ሴት ስትሆን ደግሞ መከራውን አስቡት። ሴት የሆነ ይገባዋል። ምናልባት የሰብአዊ መብት ተሟጋች ምናምን የጠመና ወጣሞ ይገባሉ። አላውቅም አላውቅም፣ ምክንያቱም እዛ ጋ እያየ እዛ ጋ እያየ ነው ማን ግባባው፣ እዛ ጋ ያየኛል። ነገር ግን ለሀብታሙን የዛ ቢሮ መሆን ለሀብታሙ ሸክም ነው፣ ምክንያቱም እሱ መሰልቀጥ የፈለገው ነገር አለ። ያ ደግሞ አይሳካልን። በእርግጠኝነት ነገር አይሳካም። እንዲያውም ካሰብከው በኢትዮ ሶስት ስልሳ ውስጥ ሁላችንም በመስራቾቹ እኔም ልዩም አንተ ብሩክብ መብት አለን ካሰብከው ደግሞ የኛ ሴቶችን ስትወስድ ደግሞ ከአንተ በላይ መብት ሊኖረን ይችላል በአሜሪካ ህግ በአሜሪካ መሬት ላይ ስለዚህ ፕሊስ ቢያንስ ተመለስ ቢያንስ የእግዚአብሔርን ቃል ታቃለብ እውነት ካወቅከው እውነት ካወቅ ታቃለብ ብዬ አስባለሁ ካወቀው ስለ እውነት ተመለስ ትናንትና ክፉ ቀናቶች አልፈዋል ትናንትና ማያልፉ የሚመስሉ ቀናቶች አልፈዋል ዛሬ መተህ ድጋሚ ልትኮረኩ መናት ሞክር የትናንትና ኩርቁም እንችለናል። አሁን ደግሞ በፍፁም ያደረገው ነገር ነውር ነው፣ ከነውርም በላይ ነውር ነው። በር ቆለፈ፣ የበር ቁልፉን ቀይረ ነው መጠብቀኝ። ነገ ነገ እመጣለሁ ቢሮ ስ ምስታደረግ እንደምታደረገ ያለሁኝ የሰለጠኑ ዓለምን ያለ ነው። ካንተ እኩል መብት ያላት ኢየሩሳሌም ትመጣለች ቢሮ ቆለፈ ተቀበለኝ እንደሆነ ያለሁኝ ኢትዮ ሶስት ስልሳ በእርግጠኝነት እነግርሃለሁኝ ወደ ቀድሞ ክብሩ ይመለሳል።